በናይጄሪያ ምድር ላይ ወታደሮች እንደሚያስማሩ ሲገልጹ የቆዩ ሲሆን ናይጄሪያ ከዩናይትድ ስቴትስ ጋር በመሆን ታጣቂ ቡድኑ ከምድሯ ለማጥፋት በአንድነት እንደምትሰራ ስትገልጽ ቆይታለች። የናይጄሪያ መንግስት፣ የክርስትና እምነት ተከታዮችን ከጥቃት እየተከላከለ አይደለም፣ በማለት ክስ ሲያቀርቡ የነበሩት ትራምፕ ሀገሪቱ በአሸባሪ ቡድኑ ላይ ፈጣን እርምጃ ካልወሰደች ዩናይትድ ስቴትስ በሀገሪቱ ውስጥ ጥቃት ለመፈጸም ወታደሮቿ እንደምታስገባ የማስፈራሪያ መልእክታቸውን ማስተላለፋቸው ይታወሳል። ከትራምፕ የማስፈራሪያ መልእክት በኋላ በአሸባሪዎች ላይ እርምጃ እየተወሰደ መሆኑን ያስታወቁት ሌተናል ጀነራል ዋይዲ ሻይቡ የአሸባሪዎችን ስጋት ለአንዴና ለመጨረሻ ጊዜ ለማስቆም በአዲስ ጉልበትና በቁርጠኝነት እንሰራለን በማለት ተናግረዋል። ጀነራሉ የናይጄሪያ ወታደሮች በቦኮ ሀራም ላይ ጫና እንዲያደርጉ መልእክታቸውን ማስተላለፋቸውን ቲያርቲና አሶሽትድ ፕሬስ ዘግበዋል። በናይጄሪያ ምድር ወታደሮቿን ማሰማራት የፈለገችው ዩናይትድ ስቴትስና አሸባሪዎቹን ከምድሯ ለማጥፋት ከአሜሪካ ጋር በጋራ መስራት እንደምትፈልግ ያስታወቀችው በሀገሯ የሰፈሩትን አሸባሪዎች ለአስርት ዓመታት ማጥፋት ተስኗት የዜጎቿን ህይወት እያስቀጠፈች የምትገኘው ናይጄሪያ የትራምፕ ክስ ቅር አሰኝቷታል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ና የትራምፕን ፖለቲካዊ ስትራቴጂ ለማስፈጸም ዋይት ሀውስ የከተሙት የአሜሪካ ባለስልጣናቶች የናይጄሪያ ባለስልጣናት በክርስትና እምነት ተከታዮች ላይ የሚደረገውን የጅምላ ግድያ ባለመቆጣጠራቸው ምክንያት በአሜሪካ ና በናይጄሪያ መካከል ያለው ግንኙነት በፍጥነት እየሻከረ መምጣቱን ኢንተርናሽናል ክራይሲስ ግሩፕ አስታውቋል ሩሲያ በዩክሬን የምትፈጽመው ጥቃት እንቅልፍ እየነሳቸው እንደሆነ ለማስመሰል በሀገራቶቹ መካከል ስምነት ለመፍጠር እየታተሩ የሚገኙት ስምንት ጦርነቶች እንዳስቆም የሚያስታውቁት ትራምፕ አሁን አይናቸውን በአፍሪካ ትልቁ የህዝብ ቁጥር በያዘችው ናይጄሪያ ላይ አድርገዋል። በመጀመሪያ የስልጣን ዘመናቸው በክርስትናና በእስልምና እምነት ተከታዮች ላይ ጥቃት ሲፈጽም የነበረው ቦኮኋራ ላይ ትልቅ የተባለለት እርምጃ ያልወሰዱት ትራምፕ አሁን በሀገሪቷ ውስጥ ያሉ የክርስትና እምነት ተከታዮችን ካልጠበቁ ብለው ተነስተዋል። የናይጄሪያ መንግስት አማኞች እንዲጠብቅ፣ ካልሆነ ግን ለናይጄሪያ የሚደረገው እርዳታ እንደሚያቋርጡና በሀገሪቷ ውስጥ ጦራቸው እንደሚያሰፍሩ ሲናገሩ የነበሩት ትራምፕ በአሸባሪዎች ላይ ፈጣንና ጭካን የተሞላበት እርምጃ እንደሚወስዱ በቱሪስት ማህበራዊ ድረገጻቸው ላይ ሲያስታውቁ ቆይተዋል። ትራምፕ የሚወስናቸውን ውሳኔዎች ለማስፈጸም ላይ ታች የሚሉት ውሳኔዎቹም ትክክል እንደሆኑ የሚናገሩት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የትራምፕ መመሪያ እንደ የውጭ ጉዳይ ሚኒስትር ፖሊሲ ማጽደቃቸውን ኢንተርናሽናል ክራይሲስ ግሩፕ ይፋ አድርጓል። የኔቶ ጦር ወታደራዊ ወጪው እንዲጨምር በትራምፕ ተልእኮ ተሰጥቷቸው በአውሮፓ ሀገራቶች ከህብረቱ አባላት ጋር ስብሰባ ሲቀመጡ የነበሩት የአሜሪካው የመከላከያ ሚኒስትር ፔት ሄግስት የዩናይትድ ስቴትስ ጦር በናይጄሪያ ምድር ጥቃት ለመፈጸም ዝግጅት እያደረገ መሆኑን በመግለጽ የናይጄሪያ መንግስት የክርስትና እምነት ተከታዮችን ከአሸባሪዎች ጥቃት ካልጠበቀ እነዚህን አሰቃቂ ጥቃቶችን የሚፈጽሙትን አሸባሪዎች እንገድላለን በማለት ሲያስታውቁ ቆይተዋል። የትራምፕን ክስ ስታጣጥል የነበረችው ናይጄሪያ በሀገሯ ውስጥ ጥቃት እየፈጸሙ ያሉ አሸባሪዎች በክርስትና እምነት ተከታዮች ላይ ብቻ እንዳልሆነ ስትገልጽ ሰንብታለች። የጸጥታዋ ሁኔታ ከቅርብ ዓመታት ወዲህ እየተባባሰባት የመጣችው ናይጄሪያ ከሁለት ዓመታት በፊት ማለትም በ2023 ቦላ ቲኑቡን ፕሬዝዳንቱ አድርጋ ከመረጠች በኋላ በግምት 10,000 ሰዎች መገደላቸውና በርካቶች ደግሞ በታጣቂዎች ታፍነ መወሰዳቸውን አምኒስቲ ኢንተርናሽናል በግንቦት ወር ባወጣው ዘገባ ቢያስታውቅም የናይጄሪያ መንግስት ቁጥሩ ትክክል እንዳልሆነ መግለጹ አይዘነጋም። በምድሯ ላይ ዜጎቿን በአሸባሪዎች አማካኝነት ለሞት አሳልፋ ይሰጠች የምትገኘው ናይጄሪያ እየሞቱ ያሉ ዜጎቿ እምነታቸው ምን እንደሆነ ለማጣራት እንደከበዳት ኢንተርናሽናል ክራይሲስ ግሩፕ ባወጣው ዘገባ ላይ አስታውቋል። ዘገባው አክሎም በናይጄሪያ ሰሜን ማዕከላዊ ዞን የሚገኙ ማህበረሰቦች በክልላቸው የሚፈጸመው ግድያ ዘር ማጥፋት ሲሉ የገለጹ ሲሆን ነገር ግን ግድያው የሃይማኖት ልዩነት ሳይሆን ብሔርና ቁስን አካል ያደረገ እንደሆነ ይፋ አድርገዋል። የፕላቶ ግዛት መሪ የሆኑት ካሌብ ሙሳኔ በአሸባሪ ቡድኖች የተፈጸሙ ተደጋጋሚ ጥቃቶች በህዝባችን ላይ ያነጣጠረ ነው በማለት ገልጸው ጥቃቱ የሚፈጸምበት ዋነኛ ምክንያት መሬታቸው በጣም ለም በመሆኑ ምክንያትና በማዕድን ክምችት የበለጸገ በመሆኑ እንደሆነ መናገራቸውን ኢንተርናሽናል ክራይሲስ ግሩፕ ዘግቧል። በግዛቲቱ ላይ በርካታ የክርስትና እምነት ተከታዮች እንደሚኖሩ ያስታወቁት ካሌብ ምሳኔ በአሸባሪዎች የሚፈጸመው ጥቃት ማዕድናቶችን ለመዝረፍ ያለመ እንደሆነ እንጂ ሃይማኖትን መሠረት ያደረገ አለመሆኑን ተናግረዋል። የግዛቲቱ ኃላፊ ጥቃቱ ሃይማኖትን መሰረት ያደረገ እንዳልሆነ ቢያስታውቁም የናይጄሪያ መንግስት በአሸባሪው ላይ ትልቅ ጥቃት ለመፈጸም ዝግጅት እያደረገ እንደሆነ ቢገልጽም፣ ነገር ግን ትራምፕ ጦራቸውን በናይጄሪያ ምድር ለማስፈር ቆርጠው ተነስተዋል። ፔንታጎንም ዝግጅት እንዲያደርግ ትእዛዝ አስተላልፈዋል። ክሪስቲያኒቲ ኢዝ ፌሲንግ አን ኤግዚስቴንሺያል ትሬት ኢን ናይጄሪያ ትራምፕ በናይጄሪያ ምድር ጦራቸውን ለማስፈር ያወጡትን ትእዛዝ የተቃወመችው ቻይና ለናይጄሪያ መንግስት ድጋፍ እንደምታደርግ ማስታወቋን ቢቢሲ ህዳር አራት ቀን ይዞት በወጣው ዘገባ ላይ ይፋ አድርጓል። የናይጄሪያ አጠቃላይ ስትራቴጂካዊ አጋር የሆነችው ቻይና የናይጄሪያ መንግስትና ህዝቦች ወደ እድገት ጎዳና እንዲያመሩ በጥብቅ እንደምትደግፍ አስታውቃለች። በሃይማኖትና በሰብዓዊ መብት ሰበብ በሀገራት የውስጥ ጉዳይ ላይ የሚፈጽመውን ጣልቃ ግብነት እንቃወማለን በማለት ቤጂንግ በውጭ ጉዳይ ሚኒስትር መስሪያ ቤቷ በኩል ገልጻለች። ለቤጂንግ መግለጫ መልስ የሰጡት የዩናይትድ ስቴትስ ኮንግረስ አባል ራይሊ

ቻይናውያን የዩናይትድ ስቴትስን የውጭ ጉዳይ ፖሊሲ ውድቅ ለማድረግ አይገደዱም በማለት ተናግረዋል። ሙር አክሎም በቅርቡ 30 ክርስቲያን ፓስተሮችን በዲያቢሎስ ሰበብ አስሮ ወደ ማጎሪያ ካምፖች የወረወሬ ኮሚኒስቱ አገዛዝ በዚህ ጉዳይ ላይ ንግግር ሊያደርግ አይችልም ብለዋል። የክርስትና እምነት በናይጄሪያ ምድር የህልውና ስጋት ተጋርጦበታል በማለት የተናገሩት ትራምፕ በሺዎች የሚቆጠሩ ክርስቲያኖች እየተገደሉ እንደሆነና አሸባሪዎች ለጅምላ ግድያ ተጠያቂ መሆናቸውን ገልጸዋል። ፕሬዚዳንቱ የኮንግረሱ አባላት በናይጄሪያ እንዲህ አይነት ግፍ ሲፈጸም ማየት ባለመቻላቸው ምክንያት ጉዳዩን እንዲመለከቱና ዝርዝር ማብራሪያ እንዲያመጡላቸው መመሪያ መስጠታቸውን ቢቢሲ ዘግቧል። አሜሪካ በናይጄሪያ ላይ የወጠነችውን ውጥን እንደ ወዳጇ ቻይና የተቃወመችው ሩሲያ ጉዳዩን በቅርበት እየተከታተለች እንደሆነ መግለጿን ቴሪቲ አፍሪካ ዘግቧል። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛራኮቫ በትናንትና ሁለት ለአናዶል በሰጡት ቃል ሀገራቸው ሩሲያ በናይጄሪያ ያለውን ጉዳይ በቅርበት እየተከታተለች እንደሆነና ዩናይትድ ስቴትስ ዓለም አቀፉን ሕግ እንድትከተል መልእክታቸውን አስተላልፏል። ኃላፊያቸው ቭላዲሚር ፑቲን የዓለም አቀፉን ሕግ በመጣስ በዩክሬን ላይ የፈጸሙትን ጥቃት እንደ ሕጋዊ የሚመለከቱ ማሪያ ዛራኮቫ ዋሽንግተን የዓለም አቀፉን የሕግ ደንቦችን በጥብቅ እንድታከብር እንጠይቃለን በማለት አስታውቋል። ከፈረንጆቹ 1999 ጀምሮ ለናይጄሪያ ጦር መሳሪያ ስትሸጥና በእርዳታ መልክ ስትሰጥ የነበረችው ለዚህ እርዳታ 1.58 ቢሊዮን ዶላር እንዳወጣች ቢዝነስ ኢንሳይደር የዘገበላት ዩናይትድ ስቴትስ ለሀገሪቱም የምታደርገውን የጦር መሳሪያ ድጋፍ ልታቋርጥ እንደምትችል እየተነገረላት ይገኛል። ከዩናይትድ ስቴትስ የፖለቲካዊ ወታደራዊ ጉዳዮች ቢሮ እንደተገኘው መረጃ ዋሽንግተን ወታደራዊ ትምህርትን የጦር መሳሪያ ሽያጭንና የጸረ ሽብርተኝነትን ድጋፍ ለናይጄሪያ ስታደርግ መቆይቷን ቢዝነስ ኢንሳይደር በዘገባ ላይ ይፋ አድርጓል። የናይጄሪያ ወታደሮችና መኮንኖችን ስታሰለጥን የነበረችው ከጦር መሳሪያ ሽያጭና ሎጂስቲክ እርዳታ ጎን ለጎን በቦኮ ሀራም ላይ ለሚደረገው ዘመቻ የተለያዩ ድጋፎችን ስታደርግ የነበረችው አሸባሪዎች የደበቋቸውን ፈንጂዎች ለማስወገድ የሚረዱ መሳሪያዎችን ለናይጄሪያ ስትሰጥ የቆየችው ዩናይትድ ስቴትስ በዶናልድ ትራምፕ አማካኝነት ለሀገሪቱ የምታደርገውን እርዳታ ለማቋረጥ ተቃርባለች። የዩናይትድ ስቴትሱ ፕሬዝዳንት ዶናል ዶናልድ ትራምፕ በናይጄሪያ ወታደራዊ ዘመቻ ሊጀምሩ እንደሚችሉ የዛቻ መልእክት ማስተላለፋቸውን ተከትሎ በአሁኑ ሰዓት የተለያዩ ጥያቄዎች መነሳታቸውን ቀጥሏል። የትራምፕ ተልእኮ በምዕራብ አፍሪካዊቷ ሀገር ናይጄሪያ በክርስቲያን እምነት ተከታዮች ላይ እየደረሰ ያለውን ጥቃት ለማቆም እንደሆነ ቢገለጽም ዓላማቸው ግን የናይጄሪያ ነዳጆች ለመዝረፍ እንደሆነ ቲአርቲ አፍሪካ ዘግቧል። አንዳንድ የአሜሪካ ፖለቲከኞች በናይጄሪያ በምትገኘው በነዳጅ ምርቷ በበለጸገችው ኒጀር ዴልታ ግዛት ውስጥ የክርስትና እምነት ተከታዮች ላይ ጥቃት እየፈጸመ የሚገኘውን ቦኮ ሀራምን ከምድረገጽ ለማጥፋት ወታደራዊ ጦር ሰፈር እንዲቋቋም ሀሳብ እያቀረቡ መሆኑ ተገልጿል። የዶናልድ ትራምፕ አማካሪ የሆኑት ዶክተር ዋሊድ ፍሬስ የናይጄሪያ የነዳጅ ዋና መስሪያ ቤት በሆነው በፖርት ሀርኮርት የአሜሪካን ጦር ሰፈር መመስረት ቦኮ ሀራምን ለመከላከል እንደሚረዳ መናገራቸውን ቲያርቲ አፍሪካ በዘገባው ላይ አስፍሯል። በደቡባዊ ናይጄሪያ የምትገኘው ፖርት ሃርኮት የቦኮ ሐራም ጥቃት ማዕከል ከሆነችው ማይዲጉሪ ከተማ 1370 ኪሎ ሜትር ርቀት ላይ የምትገኝ ቢሆንም ነገር ግን ትራምፕና አሜሪካ ዓይናቸውን አሳርፈውባታል። በወርቅ ነዳጅና፣ በተለያዩ ማዕድናቶች የበለጸገችው ከወራቶች በፊት በአሜሪካ የሚገኙ ቬንዙዌላውያን ስደተኞችን አልቀበልም ያለችው ናይጄሪያ ከአሜሪካ መንግስት ጋር ያላት ውጥረት ተባብሶ ቀጥሏል። ከናይጄሪያ መንግስት ጋር ያላቸው ግንኙነት የሻከረባቸው ዶናልድ ትራምፕ በናይጄሪያ ውስጥ እያነሱት ያለው ጥያቄ እስራኤል በጋዛ ሰርጥ ላይ ላይ የፈጸመች ያለውን የዘር ማጥፋት ጥቃት ለመሸፈን እንደሆነ አንዳንድ ተንታኞች መናገራቸውን ቲያርቲ አፍሪካ ዘግቧል። በዓለም አቀፍ ማህበረሰብ ዘንድ በስፋት ስማቸው እየተነሳ የሚገኙት በሩሲያና ዩክሬን ጦርነት አማካኝነት ከዩክሬን ምድር በግዳጅ ማዕድናቶችን ለማውጣት በቮሎዲሚር ዘለንስኪ ላይ ጫና ሲያደርጉ የነበሩት፣ ትልቅ የነዳጅ ክምችት እንዳላት በሚነገርላት ቬንዙዌላ ላይ ጥቃት ለመፈጸም የጦር መርከቦቻቸውን ወደ ካሪቢያን ባህር እንዲሰፍር ትዕዛዝ ያስተላለፉት ትራምፕ አሁን ትኩረታቸውን በሙሉ ናይጄሪያ ላይ አድርገዋል። ዓላማቸው ደግሞ የክርስትና እምነት ተከታዮችን ከአሸባሪዎች ጥቃት ለመከላከል ነው ብለውታል።